ጤና ይስጥልኝ እንደምናላችሁ የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አሚኮ የእኩለ ቀን ዜና መጽሔታችን ተጀምሯል። አርእስተ ጉዳዮችን አስቀድማለሁ። በአማራ ክልል እየተካሄደ የሚገኘው ሁለተኛው ምዕራፍ የአጀንዳ የማሰባሰብ የምክክር ሂደት ቀጥሏል። በአማራ ክልል ከሦስት ዓመት ወዲህ በተሠሩ የበጎ ፈቃድ አገልግሎት ሥራዎች ከ23 ሚሊዮን በላይ ድጋፍ ፈላጊዎችን ተጠቃሚ ማድረጉን የክልሉ ወጣቶችና ስፖርት ቢሮ አስታወቀ። ሰዎች በተቸገሩበት ወይም ባስፈለጋቸው ጉዳይ ማገዝና መርዳት የበጎነት መገለጫ መሆኑን የስነ ልቦና ባለሙያዎች ይመክራሉ። በዜና መጽሔታችን ጉዳዩን በአጀንዳነት እንዳስሰዋለን። ከውጪ እስራኤል በሶሪያ እየፈጸመች ያለው የቦምብ ጥቃት እንዲቆም የተባበሩት መንግስታት ድርጅት የጸጥታውን ምክር ቤት አባል ሀገራት ጥሪ ያቀረቡ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 የሚገኘው ማለት ነው። ሂደቱን አስመልክቶ መረጃ ሊያደርሱን በኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ እዚህ አጠገቤ ይደርሳሉ ተጨማሪ ይገኛሉ። ተጨማሪ መረጃ የሚያደርሱን ነው የሚሆነው።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 ከ4500 ሰዎች መካከል የተመረጡ ሁለት መቶ ሰባ አባላት ናቸው። ሁለተኛው ባለድርሻ አካላት የሃይማኖት መሪዎች በኢትዮጵያ ውስጥ በአጠቃላይ በተለይም በአማራ ክልል ያሉ ሃይማኖት መሪዎቻችን የተገኙበት ነው። ሶስተኛው የፖለቲካ ፓርቲዎች ነው። ገዢው ፓርቲ ተፎካካሪ ፓርቲዎች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 እኔማ አሚኮን ስለሚያደርገው ጥረት እጅግ በጣም አደንቃለሁ። አመሰግናለሁ። እንበርታ። በጋራ ከተመካከርን ከሰራን ሀገርም ትሻገራለች፣ ሰላማችንም ይጸናል። አመሰግናለሁ።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 ጌታቸው ገደፋው እናመሰግናለን። ወደ ቀጣዩ ዜና አልፋለው። በአማራ ክልል የሚገኘውን የማዕድን ሀብት አጠቃቀም ለማሳደግ ከተለያዩ አካላት ጋር እየሰራ መሆኑን የማዕድን ሀብት ልማት ቢሮ ገለጸ። ቢሮው በማዕድን ሀብት ልማት ዘርፉ ለሚሰማሩ ባለ ሀብቶችና ወጣቶች የስራ ስምሪት ለመፍጠር ምቹ አሰራር መዘርጋቱን ገልጿል። ይካስ ማስረሻ ተጨማሪ በአማራ ክልል ኢኮኖሚያዊ ሽግግር ለማምጣት ትኩረት ከተሰጠባቸው የልማት መስኮች አንዱ የማዕድን ሀብት ልማት ነው ያሉት የአማራ ክልል ማዕድን ሀብት ልማት ቢሮ ኃላፊ አቶ ኃይሌ አበበ የክልሉ መንግስት ለዘርፉ ትኩረት መስጠቱን ተናግረዋል። ማዕድን ማለት የመበጸጊያ መንገዳችን፣ የማደጊያ ሚስጥራችን፣ የአንድነታችን የኃይላችን ማሰባሰቢያችን፣ የኢኮኖሚ ምንጫችን እንዲሁም የኢኮኖሚያዊ ሽግግር የምናመጣበት አንዱ ዘርፍ ነው ተብሎ መንግስትም ትኩረት ሰጡት የእይታ ለውጥ ፓራዳይም ሽፍት ነው ያመጣ አምቶ እየተሰራበት ነው ያለው ሁኔታ። የማዕድን ሀብት ልማት ቢሮ በአማራ ክልል ከሚገኙ ዩኒቨርሲቲዎችና ከተለያዩ አካላት ጋር ባደረገው ጥናት በክልሉ ከአምሳ በላይ የተለያዩ የማዕድን አይነቶች እንደሚገኙ ቢሮ ኃላፊው ገልጿል። በእኛ በኩል እስካሁን የተጠናው ጥናት 45241 አካባቢ የስነ ምድር ካርታ ጥናት ስራ ተጠንቶ አልቋል። ጂኦሎጂካል ማፒንጉ የሚባለው ማለት ነው። የማዕድን ፍለጋ ክምችት ጥናት የሚባለው ደግሞ ዝርዝር ጥናቱ ደግሞ ወደ 241 ኪሎ ሜትር ኪር ተጠፍቷል ማለት ነው። የግል ባህል ሀብቱ ለኢንቨስት ከማድረጉ በፊት ከፍሎ የሚያስጠናቸው ጥናቶችም አሉ ነው። ምክንያቱም ካፒታል ነው የሚያወጣ፣ ሀብት ያወጣል፣ ያፈሳል ከዛ ፊት ግን ማረጋገጥ አለበት። የሚያረጋግጠው እስከ ላቦራቶሪ ቴስት ድረስ ነው ውጭ ድረስ ልኩ። ይሄ ጥናት አለ ሌላው ደግሞ የዘርፉ ምሁራን የክልሉ ተወላጆችም ከዛ ውጭ የሚያሉትም ያጥኑታል። በአምስት የሚከፈሉ ከሀምሳ በላይ የማዕድን አይነት አማራ ክልል እንዳለ ማረጋገጥ ችለናል ማለት ነው። ማዕድናትን በጥናት ለይቶ በሀገር ውስጥና በውጭ ላሉ ባለሀብቶችና ና ለሚመለከታቸው አካላት የስራ ፈቃድ በመስጠትና ና አሰራሮችን በማዘመን እንዲሰሩ ምቹ ሁኔታ መቀመጡንም የቢሮ ኃላፊ አቶ ኃይሌ አበበ ገልጸዋል። የእይታ ለውጥ አለ፣ የፖሊሲ ለውጥ አለ፣ የአደረጃጀት ለውጥ አለ። ለምሳሌ የክልላችን መንግስት ቀደም ሲል የነበረውን ችግር ሊቀርፍ በሚችል ደረጃ ተቋምን አደራጅቷል። ማዕድናት ለይቶ ለባለሀብቶች፣ ለወጣቶች፣ ለሚመለከቱ አካላት ሀገርቱም ለውጭም ላሉት አለም አሉ ላለ ምቹ ሁኔታ ንፍጠር። ስለዚህ ማዕድናትን እንዴት እንጠቀም እንዴት እናሳድግ እንዴት ለሀገር ይዋሉ እንዴት መበጸግ የሆኑ የሚለ ተቀምቷል። በተያዘው በጀት አመት ከፍተኛ ፈቃድ ና ባህላዊ የማዕድን ሀብት ልማት ፈቃድ መሰጠቱን የገለጹት ቢሮ ኃላፊው የማዕድን ላቦራቶሪ ለማቋቋም የጥናት ፕሮፖዛል ለክልሉ መንግስት መቅረቡንም ገልጿል። የማዕድን ላቦራቶሪ በክልላችን የሚቋቋም በጣም አውጤታማ ነው። ይህ ላቦራቶሪ ለማቋቋም በጣም ዘመናዊ ለማድረግ ከታሰበ እስከ አንድ ቢሊዮን ብር ይፈጃል ብለን የመነሻ ፕሮፖዛል አቅርበናል። አሁን ባለ ሁኔታ እንግዲህ ይህንን የክልሉ መስተዳድር ምክር ቤት ተወያይቶ የሚመለከታቸውን አካላት ማሳትፎ የተሻለ የለቀለ ጥናት ካለቀ በኋላ ምናልባት በሚቀጥሉት አመታት ክልሉ ይህን ለመስራት ያሰበ ይመስለኛል። በእኛ በኩል ፕሮሚሲንግ ነገርም እንዳለ ማረጋገጥ ችለናል ማለት ነው። የማዕድን ሀብት ልማት ቢሮ ተቋማቱን በወረዳ ደረጃ ለማስፋት እየሰራ መሆኑን ከአሚኮ ወቅታዊ ዝግጅት ጋር በነበራቸው ቆይታ ገልጸዋል። በጎነትና በጎ አድራጎት የዕለቱ ዜና መጽሔታችን በአጀንዳነት የምንዳስሰው ጉዳይ ነው። ተከታታይ ዘገባዎችን ወደ እናንተ እናደርሳለን። አብራችን ቆይ። ወደ ቀዳሚው ዘገባ አልፋለሁም። ከሌሎች ምላሽ ሳይጠብቁ በመልካምነትና በሰብአዊ ስሜት ብቻ ለሌሎች የሚደረግ ተግባር በጎ አድራጎት ይባላል። በዓለማችን ላይ ከአስር ሺህ የሚልቁ የበጎ አድራጎት ድርጅቶች ያሉ ሲሆን በሰው ሰራሽ የሚሆን በተፈጥሮ አደጋ ምክንያት ድጋፍ ለሚሹ ወገኖች ፈጥነው በመድረስ ሰብአዊ ድጋፎችን ይሰጣሉ። ብዙአየሁ ምስባክ በዚህ ጉዳይ ላይ ተጨማሪ ዘገባ አላት።

ሰዎች በምላሹ ምንም ነገር ሳይጠብቁ ለሌሎች በጎ አድራጎት ለሚያስፈልጋቸው ሰዎች ምግብና መጠለያ መስጠት፣ በተፈጥሮ አደጋ ለተጎዱትም አልባሳትን መስጠት፣ ለተወሰነ የበጎ አድራጎት መሰረት የተወሰነ ገንዘብ ማበርከት ሁሉ የበጎ አድራጎት ተግባራት ናቸው። የበጎ አድራጎት ስራ የሚገለጸው ሽልማት ሳይጠብቅ ሌላውን ለመርዳትና ለመደገፍ ባለው ፈቃደኝነት ነው። ዛሬ ላይ በዜና ማሰረጫዎቻችን ስለ ተፈጥሮ አደጋዎች፣ ስለ ድህነት፣ ስለ ረሃብ፣ ስለ በሽታና ስለ ሌሎች አካባቢያዊ ችግሮች በሚዘገቡት ዜናዎች ሳቢያ ሰዎች የሚያሳዩት የልጋስነት መንፈስ እየጨመረ መጥቷል። ከሃያ አንደኛው መቶ ክፍለ ዘመን መጀመሪያ አንስቶ ብዙ ካፒታል ያላቸው በርካታ የእርዳታ ድርጅቶች በብዙ ሀገሮች ውስጥ ተቋቁሟል። ኢኮኖሚስት የተባለው የብሪታንያ የዜና መጽሔት ሰዎች የልግስና መንፈስ እንዲኖራቸው ከሚገፋፏቸው ምክንያቶች አንዱ መንግስታት አጣዳፊ ለሆኑ ዓለም አቀፋዊ ችግሮች እልባት መስጠት አለመቻላቸው ነው ይላል። ጆኤል ፍላሽማን የተባሉ አንድ ሰው ደግሞ ዘ ፋውንዴሽን ግሬት አሜሪካን ሴክሬት ሃው ፕራይቬት ዌልዝ ኢዝ ቼንጂንግ ዘ ወርልድ በተባለው መጽሐፍ አፋቸው ላይ እንዳሰፈሩት ችግሩ የተያያዘው ከድህነትም ይሁን ከጤና ከትምህርትም ይሁን ከፍትሃሊያም ከአካባቢ ሁኔታ ጋር መንግስታትና ዓለም አቀፋዊ ድርጅቶች እነዚህን ችግሮች ለመፍታት የሚያደርጉት ጥረት በቂ አለመሆኑ በተለይ የሀብታም ሰዎችን ትግስት እንዲሟጠጥ አድርጓል ይላሉ። በገንዘብ አቅማቸው ያልጎለበቱትም ቢሆኑ ጊዜያቸውን እውቀታቸውንና ጉልበታቸውን ሁሉ ለሚያስፈልጋቸው ሰዎች በመስጠት የበጎ ተግባራት ተባባሪ ይሆናሉ። ልግስና ከሀያኛው መቶ ክፍለ ዘመን መጀመሪያ አንስቶ በሰፊው የሚታወቅ ድርጊት ነው። ከዚህ ጀምሮ በዓለም ዙሪያ በአስር ሺዎች የሚቆጠሩ የእርዳታ ድርጅቶች የተቋቋሙ ሲሆን ከሀምሳ በላይ የሚሆኑት ከአንድ ቢሊዮን ዶላር የሚበልጥ ካፒታል አላቸው። እነዚህ ድርጅቶች ብዙ መልካም ነገሮችን እንዳደረጉም አይካድም። በእርዳታ የተገነቡ በርካታ ትምህርት ቤቶች፣ ቤተ መጻሕፍት፣ መናፈሻ ቦታዎችና ሙዚየሞችም ለዚህ ምስክር ናቸው። በአሁኑ ወቅት ሰዎች በዓለም ላይ የሚታዩ ችግሮችን ለመፍታት ከመቼውም ጊዜ ይበልጥ አፋጣኝ እርምጃዎችን እየወሰዱና ከፍተኛ መዋለን ሰዎቻቸውን እያፈሰሱም ይገኛሉ። አለማችን ላይ ለአብነት ከሚጠቀሱት በጎ አድራጊ ድርጅቶች መካከል በግንባር ቀደምትነት የሚነሳው አለም አቀፉ የቀይ መስቀልና ቀይ ጨረቃ ማህበር ነው። ተቋሙ የሰው ልጆች ሁሉ ተፈጥሯዊ ይሁን ሰው ሰራሽ አደጋ በሚደርስባቸው ወቅት በዘር፣ በቀለም፣ በፖለቲካ፣ በሃይማኖት፣ በጎሳ እንዲሁም በማናቸውም ሌሎች መስፈርቶች ልዩነት ሳያደርግ ፈጥኖ በመድረስ እንደ ጉዳቱ መጠን የዜጎችን ህይወት የሚታደግ ተቋም ነው። እንደ ኢሮፓውያን አቆጣጠር በ1828 በስዊዘርላንድ ጄኔቫ ከተማ የተወለደው ዣን ሄንሪ ለሰው ልጆች ደህንነት ጠበቃ የሆነውን ታላቅ ማህበር ቀይ መስቀልን ለመመስረት ክብር ለሰው ልጆች ብሎ ተነስቷል። ኢትዮጵያም ሐምሌ አንድ ቀን 1927 ዓ ም ቀይ መስቀልን በአዋጅ በማቋቋም ና በፓሪስ የኢትዮጵያ አምባሳደር በነበሩት በጅሮንድ ተክለ ሃይማኖት አማካኝነት ሐምሌ 18 ቀን 1927 ዓ ም የጄኔቫ ስምምነቶችን በመፈረም ከአለም 48ኛ ከአፍሪካ ደግሞ ከደቡብ አፍሪካ ና ግብጽ በመቀጠል ሶስተኛ ሀገር በመሆን ቀይ መስቀልን አቋቁማለች። ቀይ መስቀል እስከዛሬ ድረስም የበጎ ተግባር አብነት በመሆን የአምፑላንስ አገልግሎት አገልግሎት የመጀመሪያ ሕክምና እርዳታ የድንገተኛ አደጋ መከላከልና ምላሽ የውሃና ስነ ንጽህና ግንባታ የመሰረታዊ መድኃኒት አቅርቦት የኤች አይቪ ኤድስ መከላከልና መቆጣጠር ምግብ ዋስትናን ማረጋገጥ የአካባቢ ዘላቂ ልማትን ማረጋገጥና የተጠፋፉ ቤተሰቦችን ማገናኘትን የመሳሰሉ ሰብአዊ ተግባራትን በመስራት ዘልቋል። የበጎ አድራጎት ድርጅቶች አላማ ስግብግብነትን፣ ጭፍን ጥላቻን፣ ብሄርተኝነትን፣ ጎሰኝነትን እንዲሁም የሀሰት ሃይማኖት ትምህርቶችን የመሳሰሉ ነገሮችን በማስወገድ አንድነትን ፈጥሮ የበጎ አገልግሎት ስራዎችን መፈጸም ሲያጋጥም ነው። በህይወት መንገድ አልሳካላቸው ያሉ ግለሰቦችን በቻሉት ልክ ማገዝና የወገናለኝ ስሜት እንዲሰማቸው ማድረግ የሀገር ኩራት የነበሩ በብዙ መንገድ ሀገራቸውንና ወገናቸውን ያገለገሉ አቅመ ደካማ አዛውንቶችንም በዘመናቸው መጨረሻ የድካማቸውን ዋጋ መክፈል መቻልም የበጎ አገልግሎት ተግባራት መገለጫዎች ናቸው። ሰዎች በተቸገሩበት ወይም ባስፈልጋቸው ጉዳይ ማገዝ እና መርዳት የበጎነት መገለጫ ነው ይላሉ የስነልቦና ባለሙያዎች። በበጎ ፈቃድ የሚሰጥ ማንኛውም እገዛና አገልግሎት ከተቀባዩ ይልቅ ለሰጪው የሚሰጠው ስሜት የላቀ መሆኑም ይገለጻል። ወሰኔ መኩሪያ ተጨማሪ አላት። ይህ የበጎ ፍቃድ አገልግሎት ጽንሰ ሀሳቡ እንደ የአካባቢው የእድገት ደረጃ አካባቢው ሁኔታ ስለሚለያይ አንድ ወጥ የሆነ ትርጉም የለውም። ይሁን እንጂ በስነ ልቦና ስያሜ ፕሮሶሻያል ብሄቪየር ወይም ሰዎችን የመርዳት ጠባይ ይባላል። አንዱ ሰው ሌሎችን የመርዳት ባህሪ ወይም ፍላጎት በማለት ይገልጹታል። ይህ የበጎ ፍቃድ አገልግሎት ከስነ ልቦና አንጻር እንዴት ይታይ ይሆን? የስነ ልቦና ባለሙያው አቶ የሻምባ ወርቄ እንዲህ ያብራሩታል። የሚረዳው አካል ምንም ይሁን ምን ሰው መሆኑ ብቻ ነው እንግዲህ አንዳንድ ጊዜ ሰዎችን ስንረዳ እኛን በሆነ በስጋ እኛ ወይም በሆነ አለን ማህበራዊ መስተጋበራችን ስለምናውቃቸው ሊሆን ይችላል ወይም ደግሞ የሆነን ነገር ከማንነት ጋር በተገናኘ ሌላ የሚያቀራረብ ጋር ሊሆን ይችላል። እሱን ግን አይደለም ያለምንም ጾታንም ሃይማኖትንም አካባቢን ምንም መሰረት ሳያደርግ ሰው መሆንን ብቻ የሚያሳይ ነውና ስለዚህ እንደ ጠቅላላ ስናየው በጎ ፈቃድ ስንል አንዱ የሰዎች ስብዕና መገለጫ ነው። ሌላን ሰው ሊጠቅም የሚችል ያን ሰው ህይወቱን ምናልባት በበጎ መንገድ ሊወስድ የሚችል በጎ ነገር ማድረግ የሚለውን የሚገልጽልን ነው። የበጎ ፍቃድ አገልግሎትና ተግባር ለተወሰኑ አካባቢዎች ወይም ለተወሰኑ ሰዎች ተለይቶ የሚሰጥ ተግባር አይደለም። እንደውም እንደ ኖርዌ ባሉ ሀገራት የሚኖር ማንኛውም ዜጋ በተሰማራበት ሙያ የተወሰነ ሰዓት ሰርቶ ገቢ የሚያገኝ ከሆነ በቀሪ ሰዓቱ ደግሞ አገልግሎቱ በሚፈልግበት ቦታ ገብቶ የበጎ ፍቃድ አገልግሎት የመስጠት ግዴታ እንዳለበት በዚሁ ዙሪያ የተሰሩ ጥናቶች ይጠቁማሉ። በእኛ ሀገር ሁኔታስ የበጎ ፍቃድ አገልግሎት ማን ለማን መስጠት ይችል ይሆን? አቶ የሻምባው ያብራሩታል። ምናግዘው ሰው ምናልባት አልባት በእውቀት ከፍ ያለ ሰው ልንችላል። ያው በእውቀት ከፍ ያለ ብለን የምናስበው እኮ የኛ እርዳታ ደግሞ ይፈልጋል። ሰውነን ሰው ነን እያንዳንዱ ሰው የራሱ የሆነ ጉልቶች አሉን። ሙሉ አይደለም፣ ሰው በየትኛውም ደረጃ ብንወስደው እያንዳንዱ ሰው ሰው ይፈልጋል። ስለዚህ ያ ሰው ሰው ሆኖ ለመቆም የሚያስፈልጋቸው ነገሮች ስላሉ ሰውነት ያስፈልገዋል ና ያ ሰው የሚፈልገው ከኔ ምንድን ነው ከኔ የሚፈልገው ነገር ብለን አስበን ማንም ሰው የሚያደርገው ያን በማድረግ ውስጥ ግን ያለን ስብና ደግሞ ይወስነዋል። ምንም አሮም ጭምር ነውና በጎ ፍቃድ አገልግሎት የትኛውም ሰው ሊያደርግ የሚገባው ነገር ነው። ሰዎች በሙያቸው በገንዘባቸው፣ በጉልበታቸው፣ በሀሳባቸውና ጊዜ በመስጠትም ጭምር የበጎ ፍቃድ አገልግሎት ሲሰጡ ምንም አይነት ክፍያም ሆነ ጥቅማ ጥቅም አያገኙም፣ አይታሰብምም። የበጎ ፍቃድ አገልግሎት ግን ለሰጪም ሆነ ለተቀባይ የሚሰጠው ስሜት ታላቅ ነው ይላሉ አቶ የሻምባው። ምናልባት ገንዘብ ባይኖር ጊዜ አለች፣ ገንዘብ ጊዜ ባይኖር ጉልበት አለ፣ በሆነ መንገድ ብቻ እናያለን። ስለዚህ ይህን አስበን ያለምንም ለምንም ቅድመ ሁኔታ ለሰዎች በጎ ነገር የምናደርግ ከሆነ አንደኛ ያ ግለሰብ የስሜት እርካታ ትርካታ ያገኛል። አንዳንድ አንዱ የስሜት እርካታ ስንል እንደው ዝም ብሎ በቀላል የሚገለጽ አይደለም። ከጭንቀት ከድብርት እንገላገላለን። ብዙ ጊዜ የሚሰጡ ሰዎች በመስጠታቸው ጤናማ ስሜት ይኖራቸዋል። እንዲሁም ብዙ ጊዜ ምን ይላሉ በዚህ ሙያ ላይ በደንብ ሀሳብ የሚሰጡ ሰዎችም ልክ ለሰዎች በጎ ነገር ስናደርግ ልክ እንደ ጡንቻ ነው፣ እየጠነከረ ይሄዳል፣ ከፍ እያለ ይሄዳል። አንዱ ለአንዱ ይጋባበታል። ስለዚህ በጎ ነገር ስናደርግ በጎነት አሁን እየበዛ ነው የሚሄደው ከግለሰቡ ጋር። ያ እየበዛ የሚሄደው ደግሞ ለግለሰቡ ምን ያደርገዋል? አይምሮ ጤናውን ይጠብቀዋል፣ የደህንነት ስሜት እንዲሰማ ያደርገዋል፣ በሰዎች ዘንድ ማህበራዊ መስተጋብርን ከፍ እንድል ያደርገዋል። አሁንም በዚህ ጉዳይ ላይ ቆይታ እናደርጋለን። የተከበራችሁ ተመልካቾቻችን በአማራ ክልል ከ3 ዓመት ወዲህ በተሰሩ የበጎ ፈቃድ አገልግሎት ስራዎች ከ23 ሚሊየን ብር በላይ ድጋፍ ፈላጊዎችን ተጠቃሚ ማድረጉን የክልል ወጣቶችና ስፖርት ቢሮ አስታወቀ። በበጎ ፈቃድ የተሰጠው አገልግሎት በገንዘብ ሲተመን 30 ቢሊየን ብር ይደርሳልም ተብሏል። ጌታቸው ስንታየው ተጨማሪ ያለው ስለ በጎ ፈቃድ ስናነሳ ሳይጠቀሱ የማይታለፉት የግሪኩ ሰው አሪስቶትል ከ2300 ዓመታት በፊት የህይወት ትርጉም ወይም ባህሪ ሌሎችን ማገልገልና መልካምን ማድረግ ነው ብለዋል። በእርግጥም የበጎ ፈቃድ አገልግሎት ቁልፍ ነገሩ ለሌሎች ለአገልግሎት ተቀባዮች፣ ለማህበረሰቡ፣ ለራሳቸውም ለበጎ ፈቃደኞች የሚሰጠው ጥቅም መኖሩ ነው። በአማራ ክልልም ለተከታታይ ሶስት ዓመታት በተሰሩ የበጎ ፈቃድ አገልግሎት በርካታ አድግ አፈላጊዎችን ተጠቃሚ ማድረግ ተችሏል ያሉት የክልሉ ወጣቶችና ስፖርት ቢሮ ምክትል ቢሮ ኃላፊ አቶ ዘላለም አረጋ ተጠቃሚነት አኳያ ወደ 23 ሚሊዮን 442984 ሰዎችን ተጠቃሚ ያደረግንበት ሁኔታ እንዳለ ማየት ይቻላል። ከዚህ ጋር ተያይዞ እንግዲህ የአገልግሎቱ በገንዘብ ሲተመን ወደ 30 ቢሊዮን አካባቢ ገንዘብ በዛ ደረጃ ምናልባትም ማዳን ተችሏል። ከመንግስትና ከማህበረሰቡ ወጪ የበጎ ፈቃድ አገልግሎት በየደረጃው መሰራቱን ያብራሩት ምክትል ቢሮ ኃላፊው፣ ይህ ስራ በመሰራቱም የስነ ልቦናዊ ለውጥና ሰው ከጎን አለ የሚል አመለካከት እንዲፈጥሩም አድርጓል ይላሉ። አቅመ ደካሞችን ስነ ልቦናዊ ለውጥ አሳይቷል የሚል ሀሳብ አለ። እውነትም ማህበረሰቡ ከጎኔ ነው፣ እየደገፌ ነው፣ ደጋፊ አለ ብለው እንዲጽናኑ ነው የሆኑበት ሁኔታ እንዳለ ማየት ይቻላል። ሌላው ውስጣዊ የህሊና እርካታ አስገኝቷል። ከዛም ከዚህም ውስጣዊ ከዚህ በላይ ምንም ተግባር የለም ባይዘ እነዚህ ሰዎች ከእንግልትም ድነዋል። በላያቸው ላይ እንግዲህ የሚፈስ የነበር ጎርፍ የሚፈስ የነበር ዝናብ አለ። እሱም በመታደግ ረገድ ትልቅ ስራ ነው የተሰራውና እነሱ ከዚህ እንግልት እንዲድኑ የሆነበት ሁኔታ አለ። ወጣቶቹ በክረምትም ሆነ በበጋ የሚሰጡት የበጎ አገልግሎት ስራዎች ተስፋ ሰጭ ናቸው። ክልሉ ካለበት ወቅታዊ ሁኔታ አንጻር ሲታይ ግን ብዙ መስራት የሚጠበቅ መሆኑን ነው ምክትል ቢሮ ኃላፊው አቶ ዘላል ማረጋ የተናገሩት። በጎ ፈቃድ አገልግሎት እየተሰራ ያለው ስራ በጣም ተስፋ ሰጭ ነው። ነገር ግን ክልላችን ካለበት ወቅታዊ ሁኔታ አኳያ ሲታይ ማህበረሰባችን ከዚህ ዘርፍ አኳያ ብዙ ነገር ይጠብቃል። በጣም ብዙ ነገር ይጠብቃል። ሶ እሱም በማድረግ ረገድ ብዙ መስራት ከዚህም በላይ ብዙ መስራት ይጠበቅብናል ማለት ነው። አሁን መተዛዘን አለብን። አሁን መተሳሰብ መቻል አለብን። አሁን በጋራ መንቀሳቀስ መቻል አለብን። አሁን በጋራ መቆም መቻል አለብን። እሱም ከማድረግ ረገድ የሚጎዳደሉ ነገሮች አሉ። እሱን ማጠናከር መቻል አለብን ማለት ነው። ስለዚህ አንድነታችንን ለማጠንከር እዚህ ላይ በደንብ አድርገን መስራት መናበብ፣ በጣም አስፈላጊ ነው። ከዚህም በላይ ብዙ ስራ መስራት ስለሚቻል አሁን ይሄ የተነካኩ ነገሮችን ነው እየገለጽን ያለን። በቂ ነው ብለን አይደለም። ምን ገልጾ ይህን መነሻ ነው እንጂ ጅማሮ ነው እንጂ ይህ ያለቀለት ስራ ማርልም እየሰራን ያለ ነው። ከዚህ በላይ ብዙ መስራት ይጠበቃል። ለምን አቅሙ አለ። እውነት ለመናገር ኢትዮጵያ በክፍያ ባለሙያዎችን ቀጥራ ልትወጣቸው የማይችሉት በርካታ ኢኮኖሚያዊና ማህበራዊ ችግሮች አሉባት። በመሆኑም ማንኛውም ዜጋ የሀገሩን ክብርና የራስን ደህንነት ለማስጠበቅ ከመቼውም ጊዜ በላይ ባለው እውቀት፣ ክህሎት፣ ጉልበት፣ ገንዘብ ጊዜና፣ ሞራል በነፃ የበጎ ፈቃድ አገልግሎት ላይ በመሳተፍ ሀገራዊ ኃላፊነቱን መወጣት ይኖርበታል።